መጽሐፈ ሩት ምዕራፍ አንድ እንዲህም ሆነ መሳፍን ይፈርዱ በነበረ ጊዜ በሀገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆች ጋር በሞዓብ ምድር ሊቀመጥ ከቤተ ልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኖሃሚን፣ የሁለቱም ልጆች ስም መሃሉን እና ኬሊዮን ነበር። የቤተ ልሔም ይሁዳም የኤፍራታ ሰዎች ነበሩ ወደ ሙአብን ምድር መጡ፣ በዚያም ተቀመጡ። የኑሃሚንም ባል አቢሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም አስር ዓመት ያህል ተቀመጡ። መሐሎንና ኬሌዮንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኘ እንጀራም እንደ ሰጣቸው ስለ ሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች፣ ወደ ይሁዳ ምድር ሲመለሱ በመንገድ ሄዱ። ኑሐሚንም ምራቶቿን ሂዱ ወደ እናቶቻችሁን ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያደርግላችሁ እግዚአብሔርም በየባላችሁ ቤት ረፍት ይስጣችሁ፣ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ኖሐሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻአለሁና ሂዱ ተስፋ ብል ዛሬ ለሊትስ እንኳን ባል ባገባ ወንዶች ልጆችን በወልድ እነርሱ እስከያድርጉ ድረስ ትቆያላችሁ። ስለ እነርሱስ ባል ማግባት ተዋላችሁ። ልጆች ልጆቼ ሆይ እንዲህ አይደለም። የእግዚአብሔር እጅ መቷል እና ከናንተ የተነሳ እጅግ ተመረረለው። ድምጻቸውንም ከፍ አድርገው እንደገና ለቀሱ። ኦርፋም አማቷን ሳመች፣ እሩት ግን ተጠጋቻት። ኖሐሚንም እነሆ ባልንጀራሽ ወደ ህዝቧና ወደ አማልክቷ ተመልሳለች አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት ሩትም ወደምትሄጅበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪም ህዝብሽ ህዝቤ አምላክሽም አምላኬ ይሆናል በምትሞችበትም ስፍራ እሞታለሁ በዚያም እቀበራለሁ ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያርግብኝ።